ይህ መጠቀም ያለብን ለሆዳችን ለምነፋ እና ለድርቀት ላለን እና ሆዳችን ለምነፋ እና አንዳንድ ጊዜ በጣም አንጀታቸው በስሎ እንላለን። አንዳንድ ሰዎች እንደው ስራ ሲያነሱ ፈሳቸውንም ያመልጣቸዋል፣ አንዳንድ ሰዎች ማለት ነው። ይህም ለፈሳቸው በጣም ይጠቅማቸዋል ማለት ነው። ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁ ደህና ናችሁ ተዋይ አሉ እግዚአብሔር ይመስገን ዛሬ ደግሞ ምርጥ የምለው ነገር ለቦርጫችሁና ለሰውነታችን አስፈላጊና ጤናማ የሚሆነው ነገር ይዤላችሁ መጥቻለሁ ማለት ነው ይሄ እንደምትመለከቱ፣ ይሄ ቅጠል የረአረ ቤት ማንኛውም ቤት አለ። በተለይ ለኢትዮጵያ ላይ ለምትሰፍሩ ለኢትዮጵያ ህዝቦች እዛችሁ ብትሄዱ ጥሩ ነው። ለካንሰር፣ ለሱካር፣ ለግንፊት ምናምን በጣም ጠቃሚ ነው ይሄ ቅጠል ማለት ነው። ለግንፊት ምናምን ቢጠጡ ያስተካክላል የሚባለው ለዶክተሮች ዶክተሮች ለው ማለት ነው። እና ለግንፊት ምናምን ያስተካክላል፣ በጣም ተፈላጊ ነው። ሀገራችን ላይ ብዙም ስለማይገኝ ማለት ነው። ቅጠሎን እንደዚህ ትወስዱና ተሰባበሩበታላችሁ ማለት ነው። ቅጠሎን ከሰባበራችሁ በኋላ ቁርፉር ታመጣላችሁ። ምስማር ማታብዙ፣ ቁርፉር በኢትዮጵያ ሞልቷልና ማንኛቸው ተጠቀሙ። በተለይ ሆዳችሁ ውስጥ ለደረቃችሁ ሽንት ቤት ስትገቡ ለምደርቃችሁ ነው እነቴ ነው የምነግራችሁ። ሆዳችሁ ለደረቃችሁ ድርቀት ሽንት ቤት ስትቀምጡ ምናምን በጣም ሆዳችሁን ያለሰልሳል። ከዛም በኋላ በጣም ሆዳችሁ ውስጥ ይሄም ለሚነፋችሁ ምናምን ይሄ ሆዳችሁን በምግብ ምናምን ስትንሽ በልታችሁ ለሚነፋችሁ ምናምን ይሄ በጣም አሪፍ ነው። አንዳንድ ሰዎች ደግሞ እንደው እንትና ስራ ስስራ በጣም ስራ በዛ ወይም የሆነ ነገር የሆነ የሚባለው ሌሊት ምናምን እንደው ያመልጣቸዋል፣ ፈስ ምናምን ማለት ነው። ምክንያቱም ይሄ የሚያመልጣችሁ ያው የስራ አንጀት የበሰል የሚባል ምነው ምለዋል፣ ለምሳሌ ማለት ነው እና ለእነሱ ነገሮቹ ለአንጀት ለጉብጉበት ለጉበታችን ሲ በላሽ ነው ማለት ነው። ይሄ ነገር የሚመጣብን ማለት ነው። ኦ ሙቅ ውሃ ትጨምሩና ቁርፉድ እና ይሄን ቅጠል ታረጉና እንደዚህ ዘፍዘፍ አድርጋችሁ ታስቀምጣላችሁ ማለት ነው። በቀዝቃዛው ውሃ ይቻላል፣ ችግር የለውም። እኔ ላሳያችሁ ስለሆነ በሙቅ ውሃ ለአንድ ሰዓትም ለሁለት ሰዓት ለሶስት ሰዓት በማደርም ይችላል፣ ችግር የለውም። እሺ፣ ማሳደርም ትችላላችሁ። ያ ፍሪጅ ውስጥ አድርጋችሁ ማሳደር ትችላላችሁ ከዛ አላቸው እኔ አንድ ሰዓት ሁለት ሰዓት አቆይቻለሁ። ዘፍዝፍ ያለው መሙቋን የዘፈዘፍኩት። ከዛ አሁን ደግሞ ላፈላ ነው። አፈላ አፈላና ቹታ ፈሉታላችሁ። ይንተከተክ ችግር የለም። 20 ደቂቃ አስር ደቂቃ ይንተከተክላችሁ ማለት ነው። በደንብ ይንተከተክ ከነቁሩፉዱ ትከድኑታላችሁ። ያው ሽታ ስላለው ማለት ነው። በየቤት ውስጥ እኔ እንትን አሁን ንፋሱን ይመስሉት ከፍጄ ነው ቤታችሁ ውስጥ እንትን ሽታ ከሌለው ማለት ነው። ያው ሰዎቹ ምናምን አንዳንዶች አሉ ያኔ ኮሽና ውስጥ ስለሆነ፣ ከዛ እንደዚህ ታንተ ከትኩታላችሁ ማለት ነው። በጣም ቆሻሻ ያስወግድላችሁ ማለት ነው። ማንኛም ዶክተር ብትጠይቁ ራሱ ማለት ነው ለጉበት በተለይ ማለት ነው ጉበታችን ላይ ቆሻሻ ሲኖር ይላል፣ ዶክተር ምን ይላል መሰላችሁ? የዶክተር ላይ ጎኑን አይቼ ነው። በጣም እንደዚህ ኩላሊታ ጉበታችሁ ሲቆሽሽ ጉበታችሁ እንትና ሲል ፈስ ያመልጣችኋል፣ ያፈሳችኋል የሚያፈሳችሁ በጣም ትልቅ ቂጥ ያለው ፈስ ዝላ አይችልም። የሚባል አባባሉ ምንድነው እሱ ነገር የጉበት ችግር ስኖር ነው። የሆድ ንፋስ ንፍ መንፋት ስኖር ነው ማለት ነው። እና ከዛ እንደዚህ ታደርጉና ያ ነገር የሚመጣባችሁ ማለት ነው። ሰዎች በደንብ መጠጣት አለባችሁ። እንደዚህ አይነት ካለባችሁ ሰዎች ማለት ነው። ብዙ ጊዜ ሕክምና ላይ የሚገኙ ሰዎች አያለው ማለት ነው። ከዛ እንደዚህ ተጠናፍፈታላችሁ ማለት ነው፣ ከፈላ በኋላ ማለት ነው። ብዙ ሰዎች እንደዚህ ነገር አለባቸው። ስለዚህ ዶክተሮቹ ጋር ሄዳችሁ ብታዩ አሉ ማለት ነው። ምንድን ነው ችግሩ ምናምን አሉ ማለት ነው። ስለዚህ እንደዚህ ነገሩ ፈስ ነውር አይደለም በነገራችን ማለት ነው። የማይፈስ ሰው የለምና ፈሳችሁን ለማስወገድ እንዳያመልጣችሁ ለማስደረግ መጠቀም ያለባችሁ እናንተ ራሳችሁ መጠበቅ ያለባችሁ ማለት ነው። ሎሚ እንደዚህ ቆርጣችሁ ነው። እኔ አሁን ሙቁ ይሄ ራሱ ነው፣ ሎሚ ነው። እኔ እንደዚህ ጨምቄ እዚ ውስጥ አድርጌ ነው ማለት ነው። ብዙ ጊዜ ሎሚ የእኛ ቤት በጣም ይጠቀማሉ። ተፈላጊም ስለሆነ ነው። ለጥርስ ምናምን ስለምንጠቀመው ውሃ ጨምቄ አስቀምጣለሁ ማለት ነው። እናንተ ቀጭን የሆናችሁ ሰዎች ድርቀት ብዙ ካላችሁ አንድ ብቻ አድርጎ ማለት ነው። እኔ ምንም ስለሌለብኝ ሎሚ ስለምወደው እጠጣለሁ ማለት ነው። ሁለት አርግ ያለው ሁለት ማድረግም ትችላላችሁ፣ ችግር የለም። ከዛ ይሄ ትንሽ ይቀዝቅዝ። በነገራችን ስትጠጡ ሲቀዘቅዝላችሁ ነው። ወንዶችም ጠጡ፣ ሴቶች ብቻ አይደለም። ወንዶችም ካለባችሁ ጠጡ ማለት ነው። እሺ ይሄ ክንታሮት ምናምን ያለባቸው ሰዎች ማለት ነው። ጠጡ ማለት ነው። ይሄ ክንታሮት ያላችሁ ሰዎች በደንብ ይሄን ነገር ጠጡ። እንትና ደግሞ ባታረጉ ሎሚ ድርቀት በጣም ካላባችሁ ትንሽ ይሄ ብቻ አድርጉ። ሆድ እንዳይነፋችሁ ነው ይሄ ሎሚ የሚደረገው ማለት ነው። እንዲያጸዳ ነው ቆሻሻ። ሎሚ ውስጥ እንትና ስላለው ማለት ነው። በጣም እና ይላል ማለት ነው። በደንብ አንደላ ሎሚና ይሄን ታማስሉታላችሁ ማለት ነው። አንድ ላይ ማንተቅተቅ ተክተክ ትችሉታላችሁ፣ ችግር የለውም። ከዛ ይሄ በቃ ትጥሉታላችሁ ማለት ነው። እንደዚያ አፍልታችሁ ቀዝቅስ፣ ሲቀዘቅዝላችሁ እንደ ሻይ ያርጋችሁ ጠጡ። ከዛ የሆዳችሁ ውስጥ ጉበታችሁ ይጸዳል ማለት ነው። እንትና አይላችሁ ማለት ነው። ሆዳችሁ ወደ ውስጥ ይመለሳል ማለት ነው። ሆዳችሁ ይጠነክራል። በተለይ ሴቶች ሆዳችሁ ጠንክር እንድል ማለት ነው። እንደዚህ ነገሮቹ መጠቀም አለባችሁ። አንዳንድ ሰዎች ሆዳችሁን አይታችሁ ከሆነ ሴቶች ልስልስ ይላል። በጣም የተለሰለሰ ይሆናል ማለት በቃ እንትራሴስ ይሆናል ሆዳችሁ ማለት ነው። ለምን ሆዳችሁ በጣም ውጥር ያለ እንዲሆንላችሁ ምን ማድረግ አለባችሁ? እንደዚህ ነገሮች መውሰድ አለባችሁ። ያው የዋያችሁ ይሄ በስሎ በጣም ውስጡ ወጣ ማለት ነው። ተክተክ ትኮ እንደዚህ ነው። ግን እንደዚህ ካልሆነ በደንብ በእንተናካው ደግማችሁ መዘፍዘፍ ትችሉታላችሁ ማለት ነው። ደግማችሁ ዘፍዘፋችሁ መጠጣት ትችላላችሁ። በደንብ ያልተዘፈዘፈ ካለ ማለት ነው እና ይሄን መጠቀም ያለባችሁ ቆዳችሁ ጠንድ ጠናክርላችሁ ቆዳችሁ ማለት ነው። እሺ እና ለስለስ ያላችሁ ሆዳችሁ እ ይጠነክርላችሁ ማለት ነው። ሴቶች ሰውነታችሁ ቆዳችሁ ጠንካራ ይሁን ከወደዳችሁ ኮሜንታችሁ ላይ አስተያየት አስቀምጡልኝ። በሌላ ደግሞ ይመጥላችኋለሁ። አመሰግናለሁ። ባይ ባይ